ቤተሰብ ዛሬም ጨረቃዎቻችን ብቅ ብለውልናል። በአድ አዲስ ነገር መተዋል ማለት ነው። አቤት አቤት፣ ውበት፣ አቤት ውበት፣ አቤት ውበት ትላላችኋል። ሀይሚዬና ብሩኬ እንግዲህ ዛሬም በአዲስ ነገር ከች ብለው እንላን በደስ በሚል ነገር ማለት ነው። እንግዲህ ዱባይ ላይ ሸሪን ክት እያረጓት ይገኛሉ ማለት ነው። እንግዲህ ዱባይ ያላችሁ የት ናችሁ እያለኝ ነው ሀይሚዬ። ዱባይ ያላችሁ ብቅ ብቅ በሉ የት ናችሁ የኔዎቹ እያለ ትገኛለች ማለት ነው። ጨረቃዬ ማለት ነው እንግዲህ ድባ እያላችሁ እንግዲህ ብቅብቅ እያላችሁ የምትወዷትን የምታድንቋትን ጨረቅ ዋየን ማግኘት ትችላላችሁ ማለት ነው። እንደኛ ያለው ደግሞ ውሃውን ጠጡቶ ዝም ብሎ ይኖራል ማለት ነው ትላላችሁ። አሰላሙ አሌይኩም ወራህመቱላ ወበረከቱ። ውድና እየተከበራችሁ የቻናሊ ቤተሰቦች እንዴት ናቸው? ደህና ናችሁ? ሁላችሁንም ሰላም ብያለሁኝ። ሰላማችሁ ዘት ተረፍርፍ በደኝ እያልኩኝ ዛሬ ደግሞ በአዲስ ነገር ይካች ብዬላችኋለሁ። ይ ዛሬ ይካች አልኩላችሁ ተነ ጨርቀዋቸጋ ነው ማለት ነው። ተናንተ የሚጠበቀው ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ ማለት ነው። ሁላችሁም በአለም ዳርቻው የምትኖሩ ውድ ሀገር ዮች ሰላማችሁ ብዘት ትርፍርፍ ይበልኝ እያልኩኝ ዛሬ እንግዲህ ካች ብያለሁ ማለት ነው። እንተናንተ የሚጠበቀው ሸር እያደረጋችሁ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እና ደግሞ ዛሬ የመጣሁት አዲስ ነገር ሁላችን እንዲያስደስተን የነበረው ቅመም ዋይና ንግስት ዋጋ ካች ብለው ልናል። ዛሬም ደስ በሚል ነገር ውቢቷ ዱባይ ላይ ማለት ነው ሸርንክት ክት እያለች እንግዲህ ሀይሚዬ በደስታ እየተን ትገኛለች ማለት ነው። ሀይሚዬ እንግዲህ ምንጊዜም ደስተኛ ሁን የለን ማለት ነው። እንግዲህ በእናንተ በሚያምረው ነገር እንደዚህ ነው ማለት ነው። ግን ሀይሚዬ ማለት ነው ትናንትና ባየሁ ቪዲዮ በጣም አሳዝናኝ ነበር ምክንያቱም ብሩዬ እንደዛ ተኝቶ ብሎ እሷ አልተኛችም ነበር ምክንያቱም እያሰበኝ ስለሆነ ምን ይፈጠር ሆኖኝ አንድ ሰው የሆነ ነገር ለመጀመሪያ ጊዜ ተ ቤተሰቦቻቸው ትትነጠሉ ትትሄዱ የምን እንቅልፍ ነው እንቅልፍ ቀርቶ የሆነ ሌላ ሀሳብ ስለሚገባቸው ብሩዬ እንደዛቸው ዋርጎ እንቅልፍ ይወስደው እሷ ግን እያሰበኝ ነበር ማለት ነው የሆነ ነገር ይፈጠር ይፈጠር ይመስላታል ማለት ነው በዛ ላይ ደግሞ ለመጀመሪያ ጊዜ ስለሆነ ታገርም የምትወጣው በዛ ላይ ደግሞ በጣም ይከብዳል። እንዴት ብሎ እንቅልፍ ይመጣል? ቤተሰቦቻችሁ ጋር ትትነጠሩ የሆነ ቦታ ትትሄዱ፣ ብዙ ሀሳቦች በራሳችሁ ላይ ይፈጠራል። እና ብሩዬ እንክብሽ ያለ እንቅፍ ስለሚወስድ ሀይሚዬ ደግሞ ጭራሽ እንቅልፍ መተኛት እየፈለገች አይኗ ላይ ራሱ እንቅልፍ እያለ መንገ እንቅልፍ መተኛት አልቻለችውም ነበር። ማኑ እያሰበች ማለት ነው። በዛ ላይ ደግሞ ብሩዬ የሚቀሰቀሰው ምን ብለው ምን ብለው እና ምሽክ ያለ እንቅፍ ነበር የያዘው ማለት ነው። ብሩዬ ራሱ ማለት ነው። ግን ደስ የሚል ጊዜ እያሳለፉ ይገኛሉ ማለት ነው። እንግዲህ ጊዜም ደስተኛ ሆኖ እንግዲህ የሰው ወዲያች ስጠን የሰው ፍቅር ስጠን የሚባለው አንዳንድ ጊዜ እንደዚህ ነው ማለት ነው። እንግዲህ እንትንም ሲም ካርድ የለንም ነበር ለጊዜው፣ ግን አንዷ አድናቂያችን መታ ከች ብላ መታ አይታን እንትን አለች፣ ሄ ሰታን ሄደች። እህታችንን እናመሰግናለን በዛ አጋጣሚ። እንወድሻለን እያሏት ነበረ ማለት ነው። በጣም ደስ ይላል። እንግዲህ አንዳንዴ የሰው ፍቅር እንደዚህ ያደርጋል ሁላችንም ታላ በታች የሰው ፍቅር ይስጠን የሰው መውደድ ይስጠን የሚባለው አባባል እንደዚህ ነውና ሁላችንም የሰው ፍቅር ስጠን የሰው መውደድ ይስጠን ማለት ነው። በጣም ደስ ይላል እና ደግሞ ዛሬ እንግዲህ በአዲስ ቪዲዮ በጨረቃዋየ ቻናል ብቅ ብለውልና ማለት ነው ተምሽቱ ሁለት ሰዓት በጨረቃዊ ቻናል እንጠብቃቸዋለን ማለት ነው። ዛሬም እንግዲህ በአዲስ ቪዲዮ ነው ከቻሉልን ሽር እንክት እያለች ድዋይቷን ሀይሚዬ እየጉበኘች ትገኛለች ተራ ስተራሷ ማለት ነው። ገና ገና ሀይሚዬ፣ ገና ምን አይተሽ፣ ገና ብዙ ትጎበኛለሽ። ገና ዱባይና አላይሻትም፣ ገና ገና ብዙ ቦታ ውስጥ ብሩዬ፣ አንቺ ደስተኛ ይሆን አንቺ ደስተኛ ሆኒ ልኝ እንጂ ለአንቺ የማልሆነው ነገር ምንም ነገር የለም፣ ብቻ አንቺ ደስተኛ ሆኒ ልኝ፣ ጨርቃዋዬ፣ ለአንቺ የማልሆና ነገር ምንም ነገር የለም፣ እያለ እንግዲህ ብሩዬም በደስታ ሙልት እያረጋት፣ ሀይሚዬ ደግሞ ፏ ብትን እያለገች እንትን ትላለች ያው ሀሚዬ እንግዲህ ያው ትንሽ ምን ትራየ ሰበር ብላ አባታለች። አይዞሽ አምስት ቀን ምናምን ታገሽና ከዛም በኋላ ተዋኛለሽ። ምን ታያለሽ፣ ምን ታያለሽ። ያው ብሩዬ ስለተናገረው ነው የሴቶች እንትን ስለ ያዘ ታሚዬ ደግሞ አሁን ታውቃላችሁ መዋኝ ስለማይቻል ነው እንጂ ተዋኝ ነበረ። እና ብሩዬ ደግሞ አሁን አይዋኝ ማንጭ ታዋኝሽ፣ እሱም አይዋኝም። እውነትሽን ነው፣ ትክክል ነሽ እም ሲላል ከምንም በላይ ሁላችሁም ምንጊዜም ደስተኛ ሆኖ ፈጣሪ ታላችሁበት ፈጣሪ ይጠብቃችሁ፣ ክፉ ነገር አይነካችሁ። ምንጊዜም በደስታ በእንደዛ አይነት ደስታ በእንደዛ አይነት ሳቅ ምንጊዜም ለእናንተ እንጠብቃለን ማለት ነው። የምር በጣም ደስ ያለኝ ማለት ነው። ሀይሜ ደስተኛ ናት ማለት ነው። በጣም ደስተኛ ከሚባለው በላይ የሰው ልጅ እኮ በቃ ይሄ ናት ማለት ይች ህይወት ትኖራት በዚች ዱኒያ ላይ ትንኖር በቃ ይች ናት ማለት ነው ዛሬ ትደሳታላችሁ ሳታላችሁ ነገ ደግሞ ትታረቅሳላችሁ ነገ ትከፋላችሁ ነገ በቃ ዛሬ ነገ ጨለማናት ዛሬ ደግሞ ብርሃን ናት ማለት ነው ይቺ ህይወት እንደዚህ እያርጋች ትኖራለች ማለት ነው የደስታም የምንም ህይወት ናት ይች ህይወት ትንኖራት ማለት ነው እና እንግዲህ የደስታዋን ቀን ደግሞ ዛሬ እያሳለፈች ትገኛለች ማለት ነው አልቅሳ አልቅሳ እንደዛ ሆና እንትን በላ ደግሞ ያ ሁሉ ተረስቶ ዛሬ ደግሞ የደስታዋ ሰአት እና የደስታዋ ጊዜ ስለሆነች እንደዚህ አይነት መልኩ እያሳለፈች ትገኛለች ማለት ነው። በጣም ደስ ይላል። እና ሀኒዬ ምንጊዜም ደስተኛ ሁኔንን፣ ምንጊዜም ሳቆችሽ አይለዩን፣ ምንጊዜም ሳቆ ተጫወቶ የምታወናቸው ደግሞ ብዙ ፋሚሊዎች አላችሁ ማለት ነው። የምር ደስ ይላል ማለት ነው። ብዙ የምወዳቸው ፋሚሊዎች አላችሁ። አሁን ለዛራው ሰው እንዴት ገብተው ነው? በኮሜንት ኦ የገቡ እንዴት እስከ ዛሬ ምንም ድምጽ አልሰሙ? ምን ሆነ? እየፍተ ያላችሁ እየተጨናነቃችሁ፣ ግን ትናንትና ያው ቪዲዮ ትሰራላችሁ ደግሞ ደስ አላችሁ ማለት ነው እና የጨረቃዩ ፋሚሊዎች ትለያላችሁ ከምንም በላይ ማለት ነው። ከምንም ከምንም በላይ ትለያላችሁ። አለሁኝ ጨረቃውዬ ደግሞ ዛሬ እንግዲህ ሁላችንም በጉጉት እንጠብቃለን ማለት ነው። ደስ ይላል። የበር የሰው ደስታ ምን ጊዜም ሚያስደስታልና ሁሉም ሁሉም እንደከፋ ሁሉም እንደ አንገቱ አንገቱን እንትን እንዲያለ አይኖርም። ሁላችንም ዛሬ ከፋንና ተቅ እንትን ብለናል እና በቃ ምንጊዜም እንዴ ከፋን አንኖርም። ምንጊዜም እንዴ ሳቀን አንኖርም። ዛሬ እንደሰታለን ነገር ደግሞ እናለቅሳለን። ይችናት እና ለዚች ለህይወት ለዚች ለዱኒያ ያምንም ነገር አትስጧት ማለት ነው። ራሳችሁን ጠብቁ። ራሳችሁን ሆኖ እንዴ ከተከፋችሁ ተካፍቼ የቀራሁኝ ተሰብሬ የቀራሁኝ አትበሩ። የተሰበረም ይጠገናል፣ ይነሳል የሳቀም ምን ጊዜም እንዲህ ተቃል እንጂ ምን ጊዜም እንዴት ተከፋይ እና እንዴት ተሰበረ አይኖርም። ህይወት ተገለባ በጭታት ዛሬ ንደሳለን፣ ነገ ደግሞ እናለግሳለን። ዛሬ እናጣለን፣ ነገ እናገኝባታለን። ህይወት እንደዚች ናት። የደስታም የማጣትም የማገኘትም ናት ህይወት ማለት ነው እና ሁሉም ነገር ሀይብዬ ደግሞ ያንን ሁሉ ፈተናዎች አሳልፋ ያን ሁሉምንም ተገፍጣ ተገፍጣ ተገፍጣ ዛሬ ደግሞ ያን ሁሉ ህይወቷን አሳልፋ ደግሞ ዛሬ የደስታ ህይወት እየኖር ትገኛለች። አሁንም የደስታ ህይወት ይቀጥላል። በማንኛቸው ሰው ላይ የህይወት እንደዚህ ናት። ዛሬ ትከፋለን፣ ነገ ደግሞ በህይወታችን ደስተኛ እንሆናለን። ነገ ደግሞ በህይወታችን ደስተኛ እንሆንም በደዝቻካሆንና ስለሆነ ይህን ደስ ይላል ማለት ነው። ከምንም በላይ ሀይሚዬ ደግሞ እንደ ስፋ ብላ ትነ ብላ ስለመጣች ስላየና ገና ገና ብዙ ያሳይሻል ብሩዬ ማለት ነው። ዱባይ ላይ ማለት ነው። ገና ብዙ እንጠብቃለን። ብዙ ቪዲዮች ማለት ነው ገና ናቸው። ገና ገና ገና ምን ታይቶ ምን ታይቶ ማለት ነው። ዱባይ ላይ እና ቀበዋዬ፣ ፈጣሪ ለሁሉም ነገር ፈጣሪ ጠብቃችሁ፣ ምንም ነገር አይንካችሁ በደስታ ተደስታችሁ ዘና ፈታ ብላችሁ ተጫውታችሁ ከምትወዳችሁ ፋሚሊዎች ጋር ተገናኝታችሁ እንግዲህ ዱባ እያላችሁ የጨረቃ የፋሚሊዎች ብቅ ብቅ ብቅ በሉና አለልሽ ይሄው መጠንልሽ በሏት ማለት ነው። መተንልሻ አለልንሽ እያላችሁ ብቅ ብቅ በሉና ተቀበሏት። ሽርን ክት አድርጋችሁ እንግዲያችሁን አስተናግዳችሁ ወደ የነበረችበት በደስታ እንደመጣችሁ በደስታ መልሷት ማለት ነው። እና ደስ ይላል። ዱባይ ያላችሁ ማለት ነው። እንኳን ደስ አላችሁ። ይሄው ጨርቃዋቸው አመጣችላችሁ ና ቦታ ጦሩጦራ ጦራ ቦታ ወስኑንኝ፣ እንገናኛለን። ዱባይ ያላችሁ አለን አለን በሉን፣ እንገናኛለን። እናንተ ለማግኘት ምንም ነገር የሚያግድ ነገር የለም እያሉ ነው ማለት ነው። እንግዲህ ዱባይ ያላችሁ እየተናገራችሁ ወጣ ወጣ ብላችሁ ማለት ነው ስላላችሁ ሀይሚዬና ብሩኬን ለማግኘት ለማግኘት ዝግጁ ሆናችሁ ለማግኘት እንትን ብሎ ማለት ነው። ደስ ይላል። እና አባይዎችዬ እንግዲህ የዛሬው ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ በያላችሁበት፣ አላህ ይጠብቃችሁ። ወሰላሙ አለይኩም ባይ ባይ በጽናት ቆሞ